ተብለ እንደ አድረ ተመልሰ ኢትዮጵያ ገብተ ምናም ገና ፕሮሰስ ይፈልጋል። ፕሮሰስ ካልሆነን ለአንተም የማይጠቅሙ እነዚህ ውሸታሞች ናቸው። ቲክቶክ አዋርዶ አዶና ይመረጠ ምን ስላለች ላይቭ ስትሪም ተጫውተ ጌም ተጫውተ አሸንፈሃል። ምን አደረግ? እንዲያውም ኢትዮጵያ ህዝብን ያነሳ በራስ ጊዜ ወድቅ ከዛ ለመመልሰ ለእኔ ስትሉ አደለም ዋሽተ እንዲያውም አጭበርብረሃል። አሁን ይቺ ራሱ መውጣት እንዲያውም አጭበርብረሃል። በዚህ አይነት እኔ እንዲያውም ዝም ብዬ ነበር። አጭበርብረሃል። እኔ ተቸግሬ አይደለም ግን እናንተን ለመገመት ነው። አልክ ማጭበርበር፣ ይሄ ማጭበርበር፣ ይሄ ማጭበርበር። አይ ዶንት ሄይት ዩ ኦኬ። አይ ዶንት ላቭ ዩ ቢኮዝ እኔ ለማንም ላቭም ሄትም የለኝም። ሪስፔክት አለኝ ግን በእንደዚህ አይነት ነገር ስንመጣ ግን ማውራት አለብን። ልክ አይደለም፣ ይሄ ልክ አይደለም። ኢትዮጵያ ውስጥ ያሉ ልጆቻችንን እንደምንም ብለን ወደዚህ እንዲመጡ ያደረግን ሶሻል ሚዲያ ከቆረቆሩት አንዱ ነኝ አንዱ ነኝ። መከራዬን አሬን በልቼ ግማሽ ህይወቴን ኖርኩት እዚህ ላይ ነው። ኦልሞስት ሰርቲን ይርስ ዋን ሰርቲን ይርስ። ብዙ ነገር እናጠቼበታለሁ፣ ብዙ ነገር ደግሞ ተምሬበታለሁ፣ አግኝቼበታለሁ አለ። ስለዚህ ዩ ጎ አውት ቴንክ ዩ አሌክስ ዩ ጎ አውት ባይሆን ከሶስት ከአራት ዓመት በኋላ ሜይ ቢ ከአንድ ዓመት በኋላ የማሚን ብር አንቀሳቀስ፣ ማናጀር ሁን፣ አግዛት። ቶፕ የሆቴል ቢዝነስ ስራ ወይም ሌላ አይዲያዎች። ምክንያቱም እናት እናትና አባት ጋር ብር አለ። የኢትዮጵያ ሕዝብ ያጣው አይዲ አይደለም፣ ብር ነው ያጣው። መንግስታችን ብር አጥቶ ነው እንደዚህ የሚሆነው። በእንደዚህ አይነት ስራ ከአስር ዓመት በኋላ ሚሊዮነር ተብለ ማየት ፈልጋለ። ምክንያቱም ጥሩ ቻንስ አለ፣ ጥሩ ቻንስ አለ። እኔ እንዲ የሚሰማኝ ለልጆቹ 36 ሺህ የቤት ክራይ መክፈል አልችልም፣ ክፈሉልኝ። ማን ጠየቀ? መክፈል ካልቻልክ እንደ ሌላ ሰው ይኖሩ አለቅ። ለምንድነው እነሱ ከሆነ ሀገር አምጥተህ እዚህ ተከራይተህ እምታኖሩ? ለምን ቀያቸው ላይ መንደራቸው ላይ አያድጉም? መለመኛ ለምንድን ነው የምታደርጋቸው? እኔ አይገባኝም። አንዳንዴ ዝም ምስል፣ እኔ ጭቅጭቅ ስለማልፈልግ ነው። መለወጥ ካለበት ብዙ መለወጥ ያለባቸው ነገሮች አሉ። ልጆቹ ድህነት እንደ ኢትዮጵያ ሁሉም ነው ግን ድህነት ማለት የሚማሩበት እዛው ቀያቸው ላይ እዛው ወላይታ ላይ ምንድነው 36 ሺህ ብር ግድ ክፈሉልኝ እነሱ ምንድን ናቸው ና ለምን ቤተሰቦቻቸው ጋር አያድጉም ለምን ቀያቸው ላይ አያድጉም ለምን አንተ አስፈለካቸው በአይሆን ወደ ቤተሰቦቻቸው የሚሄዱበትን መንገድ እዛው የሚማሩበትን መንገድ የቤት ክራይ ለምንድን ነው ሌላው ለእነሱ 36 ሺህ ብር ለቤት ክራይ የሚከፍለው አይ ዶንት አንደርስታንድ ዚስ ፒውፕል ዚስ አፍሪካ ፒውፕል ዚስ ኢትዮጵያ ፒውፕል ጋይስ አይ ዶንት አንደርስታንድ ዩ። እኔ ከሌለኝ ገብቼ ሰዎች ፍራሽን ማጠፊያ ታች ተኛለሁ መሬት ላይ። ከዚያ በራስ ሆነ ምትረዳኝ ከሆነ በሌላ ነገር እርዳኝ። እሺ ከሆነ የኢትዮጵያ የሀብታም ለሁሉም የወላይታ ልጆች እስፖንሰሩ ነው። እነሱ የተለየ ትምህርት ያገኛሉ። ባይሆን ትምህርታቸው ላይ ቢጠናከር ጥሩ ትምህርት የሚያገኙበትን እዛው ጥሩ ምግብ የሚያገኙበትን ከቤተሰቦቻቸው ጋር የቤተሰብ ፍቅር አግኝተው የሚያርገው እንደሱ እንደሱ አይነት ነገር ነው መስራት እኔ አይመቸኝ ኔ ልርዳ ተብሎ ከሆነ ቦታ ወይ እራስ ጋር ማለት አብረሃቸው መኖር ልጅ ከሌለ እንደ ልጆች ያቸዋል እንደ ወንድም ማሳድጋቸው ፋሚሊ ይፈልጋለሁ ግን ለምን አስፈለገ ለምን ብቻ ለምን ሰው ካለ ሰው እንትን ይልባሃል ጋይዝ አንድ ጊዜ ምን እንደሆነ ታውቃላችሁ ይህ እንኳን እንትን ነው አሜሪካ እንግላንዳዊ ነው መሰለኝ እና በበጎ አድራጎት ስም ገብቶ አንጎላ ውስጥ ቅርብ ቀን ያየሁት ግን የሚራሱ ኔትፍሊክስ ላይ ወጥቷል። ን ታሪኩ በጣም ታዋቂ ረጂ ነው በጣም ታዋቂ እኔ ብዙ እርዳታ ምናምን እኔ አይመቸኝም። እንደዚህ አይነት በጣም የተበላሸ ጊዜ ላይ ምናለ ገብቶ መንደር ውስጥ ትምህርት ቤት ምናምን ብሎ በቃ ብር አሰባስቦ ምናምን ነገር ትምህርት ቤት ብሎ የሆን ዝም ብሎ ትምህርት ቤት ሰርቶ እሱም እዛው እየኖረ እያጨሰ ልጆቹን በሙሉ አልደከላቸው ስንት ወንዶችን አበላሽ ስንት። እና አሁን ጠፍቷል። አንድ የሆነች ጋዜጠኛ እዛ አካባቢ ትሄድና ትጠይቃቸዋለች። እንግዲህ አከሌ አከሌ የሚባል እኮ ብር እየተቀበለ እያሰባሰበ ለእናንተ እንትን እያለ ነው። አረኛ አይተነዋ አቅም? አቅም የለንም። እሱን የመክሰስና የመፈለግ ልጆቻችንን ቀዶ ቀዶ ጨርሶ ታዋቂ ሰው እኮ ነው። እንደ ፈልግ ይፈልግ ያመጣላቸው ሎ ኔትፍሊክስን ቃይ ቆይቻለሁ። ልጆቻችንን ደፍሩ። ልጆቹ ሲጠየቁ፣ ኑ ዋና ልውሰዳችሁ፣ ኑ ልጋብዛችሁ፣ ኑ እንደዚህ ላርጋችሁ እያለ ለሊትተኝተን ተኝተን የሆነ ነገር እያጠጣን፣ ጠዋት ስንነሳ መንቀሳቀስ አቅቷቸው ወንድ ህፃናት በሙሉ ደፍሩ ማለት ነው ጋይስ መርዳት ትፈልጋላችሁ? እንደ ልጆቻችሁ የምታዩ ከሆነ እንጃ፣ ከባድ ነው ግን ከቀያቸው ማስነሳት። ሴቶችም እንደዚህ ላሳድግ ብሎ ወስዶ አስረግዞ አስረግዞ እንትን ያለም አለ እና ማሳደግ ከፈለጋችሁ እኔ ብቻ ከባድ ነው። ጥሩ ሰው የለም እያልኩኝ አይደለም፣ መልካም መልካም ረጆች አሉ፣ ግን ትንሽ ይከብዳል። እና ግን እኔ ይሄ ልጅ ለምን ብቻውን እንደማይሆን ግራ ይገባኛል። ለምን ብቻውን ነው ነው ዋስ ሮንግ ምክንያቱም ጥሩ ቻንስ ነበረ ካናዳ ላይ የመኖር ለምንድን ነው እንዲሆንከው እኔ ጥያቄ ፈጥ እፈራሉ ገባችሁ ይህን የመሰለ ሀገር ትታችሁ ሁለት ነገር ነው ያየሁበት አንድ ጥሩ ባክግራውንድ እንዳለው ፋሚሊው ፋሚሊው ባክግራውንድ እንዲ እያለው ሰርቶ መለጥ ተምሮ መለወጥ ሲችል በ በእነሱ መተዳደር አልችልም፣ ካል አትሊስት መማር ትችላለህ ወይ ፋሚሊ ያደረሰበት ነገር እንዳለ አይ አላውቅም። ቤተሰቦች ጋር ሆነ መማር ትችላለህ። አይ ቢበለ ደግሞ ውጭ ከወጣ በኋላ ውጭም የመለውጥ ቻንሷል። ዋናው አንተ ውስጥ ይችላል ወይ ነው። እሱም አልሆነም። አሁን ደግሞ ኢትዮጵያ ገብታ ከሶስት ዓመት በኋላ አይ ለው ጥሩ ለውጥ አለ እና ያለን ስ ግን አዋርድ ቲክቶክ አዋርድ ላይ መውጣት አለብን ወይንም አንተን ያዘጋጀው ይሁን እስካም ያደርጋችሁት ነገር አለ ብቻ በጥሩ ዓይና ላይ ምን ይሁን ቀፈኛል ይሁን እንትኒ ርቃ ይሁን ተቀበለ ያልተቀበለ፣ ጋይስ አሁን ውስጤ ሚኪ አውጥቻለሁ። ሞዴሬተራችሁን እንዳለው ወስጃለሁ። አሁን ነው የምትመጡት? እንደዛ ሲሰድቦኝ ሁን ቀፍ አለ። ተጠራጣሪ ነኝ በጣም። ምን አገባኝ ስለ ጃኒ ወይ አሪዮ ጃኒ ምን አገባኝ። ሞር ኦር ኖት ሞር፣ ምን አገባኝ። እኔ የማውራው ስለ እንትን ነው፣ ስለ ቲክታክ አዋርዱ ነው የማውራው። ስለ ቲክታኩ ነው የማውራው። ከዛኔ ደግሞ ባክግራውንዱን ሳየው እነዚህ ሁላ ማንም በባህር የሚሞትበት እዛ ሀገር ለመግባት እሱ ብቻ አለም። እናተ ቤት ሆነ እኔ ሁን እንደሱ አይነት ቤተሰቦች ወላጆች ይዛሬ ና ያድርገው እና የኔም እንደዛ ነበሩ እድሜ ላይ ያድግ ባዶ አስቀረን እንጂ እኔ ልክ ጥሩ ትምህርት ቤት ነበር መማሩ ልክ ቤታችንን ወስዶ መንገድ ላይ ሲጥለን ነው። እግዚአብሔር ይመስገን። ዳይንኩት ጫማ ራሱ ያጣ ማለት ነው። እና እንደዚህ አይነት ፋሚሊ ባክግራውንድ የሌላቸው ብዙ ሰዎች አሉ። ዋይ ለምንድን ነው ያልተጠቀመበት? የሆነ ሰምቲንግ ሮንግ አለው ማለት በቃ ባክግራውንዱ ላይ ሰምቲንግ ሮንግ እና ጥሩ ስሜት የለ እንዲያሸንፍ አልፈልግም፣ እንዲያሸንፍ ነው የምፈልገው። ወይ ናውም ነው ወይ ራቹኑ ወይ ጃኒ ናት ወይ ዮቲ ናት ምናምን አይነት ነገር በቃ ኢትዮጵያ ውስጥ ያሉ እንደ አሁን እንደ ዶክተር አብይ ካለ መኪና በጣም ብዙ ችግር ያሳለፈ ሰው ምናምን አይነት ነገር። እኔ ኢትዮጵያ አገር በቀል ነው የሚደግፈው፣ መበረታታት ያለባቸው ምክንያቱም አገር እንድታድግ ከፈለግን አገር በቀል ነው ሄደለበት ገና በሶስት ወሩ ገብቶ እብድ ነው። ብቻ ይሄ ህዝብ እብድ ነው። ይቅርታል ህዝቡ እራሱ አብዷል። እኛ ህዝቡ እንዳያብድ ብዙ ነገር እናደርጋለን። ህዝቡ አብዶ ይኸው እያሳበደ ነው። ስንት ተከፈለሽ? እንኳን ከፈለ አይምሮ ማን የሚከፍለኝ እኔ። ይሄ ነው እኔን የሚያስበላኝ። የምጠላው በዚህ ነው። አልናገርም እላለሁ ግን ያሳዝነኛል። እነዚህ እውነተኛ እውነተኛ አያችሁ ለእናንተ ለእናንተ ራሱ ለተጨቋኞች የዛሬ አስር ዓመት ለፍልፌ ዛሬ የምትሰርቡ ግ እንደዚህ ያሳዝናችሁ። አሁንም አልተውኩ። አሁንም እኮ አያገባኝም፣ ስትጨማለቁ ማየትና መሳቅ ነው። ግን የምወዳቸው ልጆች አሉ። እኔው ራሴ እዚህ ጋ ያሳደግኳቸው ነው ጀርመን። እነዚህ ሁለት ልጆች ስላሉ ኦኬ ኤንድ ጆን ዳንኤል እንዳትረሱት።